በክፍል ሰባ አምስት ትረካ ከተነሱት ውስጥ ሜላኒ ሊረዳት ከሚችሉ ሰዎች ውስጥ የቀሩት ወይዘሮ ኤልሲንግ ጋር ፕሪሲን ወደ ሆስፒታል ልካታለች። እግረ መንገዷን ፕሪሲ ስለ ውጊያው መረጃ ሰብስባ እንድትመጣ ነግራታለች። ሩቅ የመሰለው ነገር ሁሉ አሁን ቀርቧል፤ የኤለን ለሞት መቃረብ፣ ያንኪዎቹ አትላንታ ገብተው እየተዋጉ እንደሆነ፣ ይህን ሁሉ እየተጋፈጠች መሆኗን ሰምተናል። ሜላኒ ምጧ ቁርጠቱ እያመማት ቢሆንም አላመመኝም በማለት ቻል አድርጋለች ስካርሌት ላለማስጨነቅ። ግን ደግሞ ምጧ እየተባባሰ ቢሆንም ዶክተሩም ሆነ ፕሪሲ ካልደረሱላቸው ምን እንደሚያጋጥማቸው ግራ መጋባታቸውን፣ ፕሪሲም ይዛ የመጣችው መረጃ ጆንስ ቦሮ ላይ ውጊያው መጧጣፉንና ሰዎቻቸው እየተረቱ እንዳለ ነግራቸዋለች። ከምንም በላይ ደግሞ ፕሪሲ ዶክተር ሚድንና ወይዘሮ ሜሪ ወይዘርም ሆስፒታል ውስጥ እንደሌሉ በመናገሯ ስካርሌት በጣም ደንግጣለች። ስካርሌት ዶክተር ሚድን ፍለጋ ስትሄድ ፕሪሲን ሚላኒ ጋር አስቀምጣታለች። ሌደን ቤት አካባቢ ስትደርስ ያየችው ትርምስም አለ። ኔግሮቹ ከተማ ውስጥ ከወዲያ ወዲህ መሯሯጣቸውን፣ የከተማዋ ነዋሪዎች ቦርሳና የቤት እቃቸውን ይዘው በፒችትሪ ጎዳና ቁልቁል ወደ ሁድ ጦር ሰፈር ተመዋል ብለን ነበር። ክፍል ሰባ አምስት ትረካ ቆመው። ክፍል ሰባ ስድስት ትረካስ እንዴት ይሆን እንድታደምጡት በአክብሮት ጋብዘናችኋል። ቦኔል ቤት ፊት ለፊት ሽማግሌው አሞስ የጋሪውን ፈረስ ይዞ ቆሟል። ዐይኖቹን እያንከራተተ ሰላምታ ቀረበላት። ወይዘሮ ስካርሌት እስካሁን አልሄድሽም? እኛ መሄዳችን ነው፣ አሮጊት እናታችንም እቃዋን እያሳስረች ነው መሄዳችን። ወዴት ነው የምትሄዱት? እሱን እግዚአብሔር ያውቃል። አንዱ ጋናዋ ያንኪዎቹ እየመጡ እኮ ነው። ደናው አለም ሳትለው ተነስታ በረረች። ያንኪዎች እየመጡ ነው። ዌስሊ ቻፕላ አጠገብ ስትደርስ እንደ መዶሻ የሚመታው ልቧን ለማርጋትና ትንፋሿን ለመዋጥ ቆማለች። ንቼም አረፍ ካላለች ልቧ ፈሳ መውደቋ ነው። የመብራት ምሰሶ ይዛ እንደ ቆመች አንድ መኮንን በፈረስ ሽቅብ ፒሽትሪ ጎዳናን ይዞ ሲገሰግስ አይታ ሮጣ እጇን አውለበለበችና ትጣራ ጀመር። አቁም አቁም አቁም! ወዲያው ልጓሙን በፍጥነት ከመሳቡ የተነሳ ፈረሱ ሁለት የፊት እግሩን አየር ላይ አውጥቶ በኋላ እግሩ ቆመ። መዳከምና መቻኮል ፊቱ ላይ ቢነበብም የተቀዳደደች ባርኔጣውን ብድግ አደረገላት። እኔን ነው? እኔም መቤት። አዎ፣ አዎ። ያንኪዎች እየመጡ ነው የሚባለው እውነት ነው? እውነት ነው ብዬ ፈራለሁ። በርግጥ ታውቃለህ? አው እመቤቴ፣ አውቃለሁ። ከጆንስቦሮ ጦር ሜዳ ገሚሱ ጦራችን ወደ ጦር ሰፈር ከግማሽ ሰዓት በፊት ገብቷል። እርግጠኛ ነህ ከጆንስቦሮ ነው? እርግጠኛ ነኝ። ከእንግዲህ መዋሸት ምንም ዋጋ የለው። ከጀነራል ሃርዲ ነው መልእክቶ የመጣው በጦርነቱ ሙሉ በሙሉ ድል ስለተመታሁ በማፈግፈግ ላይ ይገኛለሁ ይላል። ወይኔ አምላኬ! የደከመው ሰውዬ የጠቆረ ፊት ቁልቁል ያለምንም እንቅስቃሴ ያስተውላታል። ልጓሙን አስተካክሎ ያዘና ባርኔጣውን ብድግ አደረገ። ውይ ውይ፣ ቆየነ ጌታ ባክ ባክል፣ አንዲት ደቂቃ ቆይ ቆይ ቆይ። ምን ብናደርግ ይበጀናል ታዲያ እመቤቴ? ቤቴ ምንም ማለት አልችልም። ሰራዊቱም አትላንታን ጥሎ መውጣቱ ነው እኛን ለአንኪዎቹ ጥሎ እ ይኸው ነው ብየሰጋለሁ በወንጭፍ እንደ ተወነጨፈ ሁሉ በቋፍ የነበረው ፈረስ ሽምጥ ፈረጠጠ። ስካርሌት ተረከዟ በቀዩ አፈር እንደ ተለወሰ እሜዳው መሃል ብቻዋን ቀረች። ያንኪዎቹ እየመጡ ነው። ሰራዊቱ አገሩን ለቆ እየወጣ ነው። ያንኪዎቹ እየመጡ ነው። ምን ብታደርግ ይሻል ይሆን? ማና ስሏት ይጥፋ ወዴት ትሩ የለም መሮጥ አትችልም። ሜላኒ በምጣ አልጋዋ ላይ እያለች እንዴት ብላ። ለምንድን ነው ሴቶች የሚወልዱት? እንዲያው ምን እዳ ነው። ሜላኒ ባትኖር እኮ ዋድና ፕሪሲን ይዛ ያንኪዎቹ ከማያገኟት ጫካ ውስጥ መደበቅ በቻለች ነበር። ከይዛ ይዛ መሄድ መቼም አይሞከርም። ያውም አሁን እንዴት አድርጋ። በቅርቡ ወልዳ ቢሆን ትናንትና እንኳን ወልዳ ቢሆን አንድ አምቡላንስ እንደምንም ፈልጋ ይዛት አንዱ ጋር ትደበቅ ነበር። አሁን ግን ዶክተር ሚድን ይዛ ወደ ቤት መሄድ ብቻ ነው የሚሻለው። ቀሚሷን ሰብስባ ቁልቁል መንገዱን ይዛ መሮጥ ጀመረች። የእግሯ ቅኝትም ያንኪዎቹ እየመጡ ነው፣ ያንኪዎቹ እየመጡ ነው ይላል። ፋይቭ ፖይንት ላይ ህዝቡ ወዲያ ወዲህ ሲል አይን የለውም። የተሽከርካሪው ብዛት የአምቡላንሱ የበሬ ጋሪውና ቁስለኛ የጫኑ የፈረስ ጋሪዎች ትርምስምስ ለጉድ ነው። ከዚህ ሁሉ ድብልቅልቅ የሚወጣው ልዩ እስግምግምታ ምድር ያናውጣል። ከዚያ አንድ እንግዳ ትርኢት ዓይኗን ወጋው። በርከት ያሉ ሴቶች ከባቡር መንገዱ አቅጣጫ እህል ውሃ ተሸክመው ይመጣሉ። ትናንሽ ልጆች ከስር ከስራቸው፣ በዘንቢል ምግብና ቅጠላቅጠል ያላቅማቸው ይዘው ይንገዳገዳሉ። ወጣት ወጣቶቹ ድንችና በቆሎ በከረጢት ተሸክመዋል። አንድ ሽማግሌ ሰውዬ በኩርኩር ኩንታል ዱቄት ጭኖ ይግተረተራል። ወንዱ፣ ሴቱ፣ ሕፃን፣ ሽማግሌው፣ ጥቁሩም፣ ነጩም ፊቱን ጭንቀት እንደዋጠው የተጠቀለለ ዕቃ ቦርሳ፣ ሰንዱቅ ሙሉ ምግብ ለዓመታት አይታው የማታውቀው የምግብ አይነት በሸክምም በንጥልጥልም ይዞ ይግተለተላል። ያ ሁሉ ስፍር ቁጥር የሌለው ሕዝብ ግራቀኝ እየተሸጋሸገ አንዲት ቀጭን መንገድ ለቀቀ። በቀጭኗ መንገድ ግዙፏና ጉልሖ እመቤት ወይዘሮ ኤልሲንግ ባንድጃቸው የፈረስ ጋሪውን ልጓም በአንድ እጃቸው አለንጋ ይዘው ብቅ አሉ። ለራሳቸው ለጠጉራቸው ማሰሪያ እንኳን የላቸው። ፊታቸው ነጭ ሆኗል። ረጅሙ ግራጫ ፀጉራቸው በጀርባቸው ላይ እንደ ጅረት ይፈሳል። ፈረሱን መጭ ይሉታል። ከጋሪው ኋላ መቀመጫ ላይ እየነጠረች የተቀመጠችው ሞግዚቷ ሜሊሲ በዘይት የራሰ ጥቅልል ነገር በአንድ እጇ በሌላው እጇና በጉልበቷ መሃል ሳጥኖቹንና ጎኗ የተከመሩትን ዕቃዎች ለመያዝ እየሞከረች ነው። በመሃል አንድ የአተር ከረጢት ፈነዳና አገር ምድሩን የአተር ፍሬ ያለበሰው። እስካርሌት ይሰሙኛል ብላ ጮሃ ተጣራች። ግን ድምጿ በአካባቢው እስግምግምታ ተዋጠና ጩኸቷ ምን አቀረ። ወይዘሮ ኤልሲንግም ሳይሰሟት አለፉ ለትንሽ ጊዜ ይህ ሁሉ ምን እንደሆነ አልገባላት። ወዲያው ብቻ የወታደሩ የልብስ መጋዘን ወደ ታች መኖሩን ብታስታውስ ሰራዊቱ ሁሉ ባዶውን ትቶት ለያንኪዎች መጠለያ እንዲሆን በሩ ወለል ተደርጎ መከፈቱን ልባለች። በሚትመከመከው ጅምላ መንገደኛ መሃል በፍጥነት እየተሽለቆሎቀች ጥቅጥቅ ያለውን እየገፋች ቀለል ወዳለው የፋይቭ ፖይንት ጎዳና ክፍል ስትደርስ በፍጥነት ወደ ባቡር ጣቢያው ተሽቆለቆለች። በአምቡላንሶች ትርምስና በአቧራው ጉም ውስጥ ዶክተሮችና የቃሬዛ አለንጋ የተሸከሙ ሰዎች ጎንበስ ቀና፣ ብድግ ቁጭ እያሉ ሲት ደፈደፉ ይታዩታል። እግዚአብሔር ምስጋና ይግባው። አሁኑኑ ዶክተር ሚድን ታገኘዋለች። በአትላንታ ሆቴል በኩል ተጠምዝሳ ባቡር ጣቢያውን ሙሉ በሙሉ አየችው። ከባድ መኪናዎችም አሉ። የምታየው አንዳንድ ነገር አስደነገጣትና ባለችበት ደርቅ አቀረች። በዚያ ርኅራሄ በሌለው የፀሐይ ሐሩር ትከሻ ለትከሻ ተጣብቀው እግር ከራስ ተሰካክተው በመቶ የሚቆጠሩ ቁስለኞች በየመኪናው ጎማ ስር በየእግር መንገዱ ላይ ሁሉ የመኪኖችን ጥላ ተጠልለው ላይን በሚያታክት ተርታ ተዘርረዋል። አንዳንዶቹ ክርር ድብን ብለው እንደ እንጨት ደርቀዋል። ብዙዎቹ ጠራራው ፀሐይ እያንቃቃቸው ያቃስታሉ፣ ያጓራሉ። በሁሉም ቦታ ዝንቦች በነኚህ ቁስለኞች ፊትና ገላ ላይ እያንዣበቡ እያረፉ ጥዝ እያሉ ይሻሟቸዋል ሁሉ ቦታ በደም ተበክሏል የነጠቡ የፋሻ ጥምጥሞች ሞልተዋል ማስጓጎር መጮህ ሌሎችም የሥቃይ ልጅ ልጆች ሁሉ ይሰማሉ ቁስለኞቹ ቃሬዛ አንሺዎቹ ሲያነሷቸው ሰቆቃቸውን ይተነፍሳሉ የላቦቱ ትንፋቅ የደሙ ክርፋት ያልታጠበው ሰውነት ቅርናት ሽንቱና ሰገራው በፀሐይ ሙቀት ሲተን ይዞ የሚነሳው ጠረን አፍንጫዋን ሲሰነፍጣት ሊያስመልሳት ምንም አልቀራት። የአምቡላንሱ ሠራተኞች ወዲያ ወዲህ ሲሯሯጡ፣ ከተዘረሩት ሰዎች ብዛትና ጥቅጥቅ ማለት የተነሣ ሰው በሰው ላይ እየረገጡ የደነዙና የበደኑ ሰዎችን እየተራመዱ ነው የሚሄዱት የባሰ የባሰበትን የሳንሳ ሲያነሱ ሌሎቹ ምድር ነክሰው የቀሩት ክርትት ክርትት እያሉ ተራቸውን ይጠብቃሉ። ክፉኛ ሽምቅቅ አለች፣ እጇን አፏ ላይ አደረገች። ትውከት ትውከት አላት፣ ወደ ፊት መሄድ ተሳናት። አንዴ ከዚህ ቀደም ሆስፒታል ውስጥ ቁስለኞች አይታለች። ፒትፓት ደጃፍ ሜዳው ላይም ቁስለኞች አይታለች። እንደዚህ የሚያሰቅቅ ግን በጭራሽ አላየችም። እንዲህ የሚገማ የሚገለማ ጠረን፣ ደም በደም የተበከሉ ሰዎች ከፀሐይ ግለት ጋር የሚያመጡት ሽታን በጭራሽ አላየችም። ይሄ ልዩ የህመም ሰቆቃ የጠረን እጅል እና የድምፅ ጣር የተከማቸበት ቶሎ በል ቶሎ በል ብቻ የሚሰማበት ቦታ ነው። ያንኪዎች እየመጡ ነው ያንኪዎች እየመጡ ነው ብቻን የሚሰማው በትከሻዋ እየታከከች ከቆሙት መሃል ዶክተር ሚድን ለመፈለግ ዐይኗን እያጨነቆረች መሃል ለመሃል አቋርጣ ሄደች። በጭራሽ ልታየው አልቻለችም። ቀና ብላ ማየት አልሆነላትም። ምክንያቱም በጥንቃቄ ካልተራመደች አንዱ ምስኪን ወታደር ላይ ትወጣለች። ቀሚሷን ወደ ላይ ሰብሰብ አድርጋ አንድ ቦታ ወደ ተከማቹትና ለቃሪ ዛህን ሾቹ ትእዛዝ ወደሚሰጡት ሰዎች አመራች። በተራመደች ቁጥር የሚያተኩሱ እጆች የቀሚሷን ጫፍ ይዘው እየጎተቱ በጣር ድምፅ ምቤት ውሃ፣ እባክሽም ቤት ውሃ፣ ስለ እግዚአብሔር ውሃ ይላሉ። ቀሚሷን ከጨመደዷት እጆች ስታስለቅቅ ላቧ እንደ ጎርፍ እየወረደ ይንጠፋጠፋል። መሬት ከእነዚህ ሰዎች በአንዱ ላይ እንኳን ብትወጣበት፣ መቼም ጩኸቷን የምትለቀው ልቧ ትፈሳለች። በሞቱ ሰዎች ላይ ትራመዳለች። የደንብ ልብሶቻቸው ላይ ተለውሶ የደረቀ ደም ጨርቆቹን ሳይቀር ከቁስል ጋር አጣብቆባቸው አይኖቻቸውን አንድ ቦታ ላይ ሰክተው የቀሩ ሰዎች ላይ ትራመዳለች። እጆቻቸው ሆዳቸው ላይ ተጣጥፈው ደርቀዋል። ጢማቸው በደም ተነባብሮ የደረቀና ካፋቸው የሆነ ድምፅ፣ በግምት ውሃ ውሃ ሊሆን የሚችል ድምፅ ይወጣል። ዶክተር ሚድን ቶሎ ካላገኘችው በጭንቀት እሪ ልትል ነው በመኪናው ጥላ ስር ካሉ ሰዎች መሃል ባገኘው ብላ ዶክተር ሚድ ዶክተር ሚድ ዶክተር ሚድ እዚህ ይኖሩ ይሆን አባ ብላ ጮኻ ጠየቀች። ከዚያ ክምር መሃል አንድ ሰው ነጠል ብሎ ወጥቶ ወደ እሷ ያየ ጀመር። አዎ ዶክተሩ ነው። ኮት አልለበሰም፣ እጅጌውን ትከሻው ድረስ ተቅልሏል። ሸሚዙና ቦላሌው በደም ተበክሎ የቄራ አራጅ አስመስሎታል። ሌላው ቀርቶ የግራጫው ያገጅ ጢሙ ጫፍጫፍ ቀይ ተነክሯል። ፊቱ ጥንብዝ ብሎ የሰከረ ድክምክም ብሎ በንዴት የከሰለና በሐዘን የነደደ ሰው ፊት ሆኗል። ግራጫና አቧራ በአቧራ ሆኖ በጆሮ ግንዱ የወረደው ላብ ጉንጭና ጉንጩ ላይ ደርቆ ቦይ ሰርቷል ብቻ ድምፁ ረጋ ያለና ቁርጠኛ ሆኖ ነው እሷን ሲጠራት። እግዜር ምስጋና ይግባው፣ እንኳን መጣሽ። የማንንም የእርዳታ እጆች ሁሉ ጠቀምባቸዋለሁ። ለትንሽ ጊዜ በመደናገጥ ትኩር ብላ ያየችው ቀሚሷን ወደ ታች ለቀቀችው። እግሯ ስር ከተዘረረ ከአንድ ቁስለኛ አዳፋ ፊት ላይ ወደቀ። ሰውየው በደካማ አቅሙ ከቀሚሷ ጫፍ ለማምለጥ ዞር አለ። ዶክተሩ ምን ለማለት ፈልጎ ነው? አምቡላንሶቹ ስር የሚቦነው አቧራ በአፏ ገብቶ ሲያፍናት ሳለቀቀባት በዛ ያለ የቁስለኛው ጥረን እንደ ቆሻሻ ውሃ ባፍንጫዋ ገባ። የኔ ልጅ ቶሎ ወይ፣ እባክሽን ፈጠን በይና ነይ ወደዚህ። በሰዎቹ መሃል በተቻላት አቋርታ ቀሚሷን ሰብስባ እየተጣደፈች ሄደች። በእጇ ክንዱን ያዘችው። እጁ ከድካም ብዛት ይንቀጠቀጣል፣ ፊቱ ላይ ግን ምንም ድካም አይነበብበትም። ውይ ዶክተር አለችና ጮኸች። መምጣት አለብህ ዶክተር፣ መምጣት አለብህ ሜላኒ ምጥ ላይ ነች። የተናገረችውን አእምሮ አልቀበል እንዳለው ሁሉ ትኩር ብሎ አያት። እግሯ ስር ክንዱን ተንተርሶ የተጋደመ አንድ ሰው በጓደኝነት መንፈስ እነሱ ይሰሩታል፣ አለ ፈገግ ብሎ። እሷ ግን ጎንበስ ብላም ሳታይ የዶክተሩን እጅ መነቅነቋን ቀጠለች። ሜላኒ እኮ ናት ዶክተር፣ ልጅ ልትወልድ እኮ ነው ዶክተር፣ አንተ መምጣት አለብህ። እሷ መቼም የመለሳለሽ ጊዜ አይደለም። ግን በመቶ የሚቆጠሩ ያሰፈሰፉ ጆሮዎች መሃል ቃሎቿን ለማውጣት በጣም ቸገራት። መጡ እየጠናባት ነው፣ እባክህ ዶክተር ልጃዎች፣ ኧረ በፈጣሪ አለና አምባረቀ። ዶክተሩ ፊቱ በጥላቻና በንዴት ልውጥ ወጥ አለ። ንዴቱ በእሷ ወይም በሌላ ሰው አልነበረም። የለም እንዲህ ያሉ ግራ የሚያጋቡ ተቃራኒ ነገሮች በአንድ ጊዜ የሚፈልቁባትን ይህቺን ዓለምን የጠላው አሁ ደሻለው፣ እነዚህ ሰዎች ትቼ መሄድ አልችልም። በመቶ የሚቆጠሩ ሰዎች እየሞቱ ነው። ለአንድ ለሚወለድ ሕፃን ብዬ እኒህን ሁሉ ለስቃይ ትቻቸው አልሄድም። አንዱ ሴት ፈልጊና ትርዳሽ። ሚስቴንም ቢሆን ይዘሻት ይጂ። ወይዘሮ ሚድ ልትሄድ እንደማትችል ልታስረዳው አፏን ከከፈተች ወዲያ መልሳ ዘጋችው። የገዛ ልጁ መቁሰልንም እኮ አልሰማም። ቢሰማ ይህን ቦታ ጥሎ ይሄድ ይሁን? ብላ አስባ ገረማት። ብቻ ወዲያው ፊል የገዛ ልጁ ሊሞት ነው ቢሉት እንኳን ብዙዎቹን ጥሎ ወደ አንዷ፣ ዘጠና ዘጠኙን በጎች ጥሎ አንዷን በግ ፍለጋ በጭራሽ ንቅንቅ እንደማይል አንድ ነገር ከውስጧ ነገራት። የለም ዶክተር፣ እባክ እባክ መምጣት አለብን። እባክ ዶክተር እንደምታውቀው ስትወልድ ችግር ይገጥማታል ብለ ይለራስ ሽቺ ጋሃነ ምሳት መሃል ላንቃዋ እስኪሰነጠቅ እየጮኸች አስፈሪና አስከፊ ቃላትን የምትናገር እውነት ስካርሌት ናት የማይታመን ነገር ነው ካልመጣ መሞቷ ነው ዶክተር እባክህ እባክህ አለች እጇን በኃይል መንጭቆ አላቀቃት የምትናገረውን እንደማይሰማት ሁሉ በጭራሽ እንደማይገባው ሁሉ መናገሩን ቀጠለ መሞት መሞት ማን እዚህ ሁሉ ይሞታሉ እኒህ ሁሉ ሰዎች ይሞታሉ ፋሻ የለም ጨርቅ የለም ኪኒን የለም ማደንዘዣ የለም ምነው እግዜር ትንሽ ማደንዘዣ ዝዣ ለዋሰባቸው የሚሆን እንኳን ትንሽ ማደንዘዣ ቢሰጠን ኖሮ ትንሽ እንኳን ማስታገሻ እነዚህ አንኪዎች ይውደሙ ከዚዎች እግዜር ይንቀላቸው ይውደሙ ዶክተር ይውደሙ አንድ ድምፅ መሬት የተጋደመ ቁስለኛ ድምፅ በፂሙ መሃል ጥርሱን ብልጭ እያደረገ ተናገረ። ስካርሌት ትንቀጠቀጥ ጀመር። ዐይኖቿ ፍርሃት ባመነጫቸው ፍልምባዎቿ ተለበለቡ። ዶክተሩ አብሯት አይሄድም ማለት ነው። ሜላኒ መሞቷ ነው። ለነገሩ መሞቷንም አንድ ጊዜ ተመኝታው ነበር። ዶክተሩ በቃ አይመጣም። ኧረ በእግዚአብሔር ዶክተር፣ በእግዚአብሔር እባክህ ዶክተርና፣ እባክህ እ ዶክተር ሚድ በእጁ ከንፈሩን ትም ትም እያረገ ፊቱ ቅዝቅዝ ሲል ግንጭሉ ኩምትር ጥንክር አለ። የኔ ልጅ እሞክራለሁ፣ ቃል አልገባልሽም፣ ግን ለመምጣት እሞክራለሁ። እነዚህን ሰዎች እንደምንም ቦታ ቦታ ዚሼ ለመምጣት እጣጣራለሁ። ያንኪዎቹ እየመጡ ነው፣ ወታደሮቻችንም ከተማውን እየለቀቁ እየወጡ ነው። የቆሰሉትን ምን እንደሚያደርጓቸው አላውቅም። ምንም ባቡር የለም፣ የማከኑ መስመርም ተይዘዋል። ለማንኛውም ሞክራለሁ፣ አሁን ሩጪ ነሂጅ፣ እኔን አታስቸግሪኝ። ልጅ ማዋለድ ይህን ያህል አስቸጋሪ አይደለም። የትብቱን ገመድ መቋጠር ብቻ ነው። ውድ አድማጮቻችን፣ የክፍል 76 ትረካ እስካሁን የሰማችሁትን ይመስላል። ቀጣዩን ክፍል 77 ትረካ ደግሞ በሰዓታችን ይዘን እንጠብቃችኋለን። ስላደመጣችሁን እጅግ አድርገን እናመሰግናችኋለን።